ተመልካቾቻችን እንደምን ዋላችኋል። ከኤንቢሲ ኢትዮጵያ ቴሌቪዥን የኅዳር 23 ዕለተ ማክሰኞ ኤንቢሲ ዜና ተጀምሯል። በቅድሚያ አርዕስተ ዜናውን በምስራቅ አፍሪካ ግዙፍ የካፒታል ገበያ መፍጠር የሚያስችል ጉዞ ላይ መሆኑን የኢትዮጵያ የካፒታል ገበያ ባለስልጣን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ቀሪ ስራዎችን ለማከናወን የሚረዱ ሀሳቦች ላይ እየመከረ ነው። ከውጭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ኋይት ሃውስ መጋበዛቸው ተነግሯል። ከሀገር ውስጥና ከውጭ በርካታ መረጃዎችን ይዘናል። የስፖርት መረጃዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሰላማዊት ተንደሰን ዜናውን እየመራው ከመላው የቀጥታ ስርጭት ባለሙያዎች ጋር አብሬያችሁ ቆያለሁ። አብራችሁ እንድትቆዩ ጋብዛለሁ። አጫጭር የሀገሩ ዜናዎችን በማስቀደም እንጀምራለን። የገጠር ሽግግርን ለማረጋገጥ ውጤታማ የፖሊሲ እርምጃዎች እየተወሰዱ ነው አለ የግብርና ሚኒስቴር። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የገጠር ትራንስፎርሜሽንን በማሳደግ ውጤታማና ባለብዙ ዘርፍ የትብብር ተጽዕኖ ማጎልበት በሚል መሪ ሀሳብ ያዘጋጀው የፓናል ውይይት በአዲስ አበባ እየተካሄደ ነው። በውይይቱ የግብርና ሚኒስትር ዴኤታ መለሰ መኮንን መንግስት የገጠር ሽግግርን በማፋጠን ያርሶ አደሩንና አርብቶ አደሩን ህይወት ለማሻ ይሻሻል እየሰራ ይገኛል። ብለዋል። በመደመር መንግስት እይታ የገጠር ትራንስፎርሜሽንን ለማረጋገጥ እየተወሰዱ ያሉ እርምጃዎችም ውጤታማ መሆናቸውን ገልጸዋል። የገጠሩ ንብረተሰብ ክፍል ኑሮ ማሻሻል አካታች ልማትና እድገትን የማረጋገጥ እንዲሁም ምርትና ምርታማነትን ይበልጥ የማሳደግ ጉዳይ በመሆኑ የግብርና ትራንስፎርሜሽንን ማፋጠን ትኩረት ተሰጥቶታል ብለዋል። የገጠር ሽግግርን ለማፋጠን ባለድርሻ አካላት ቅንጅትና ትብብራቸውን በመደመር እሳቤ የበለጠ ማጠናከር እንዳለባቸው ስተዋል የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴ በበኩላቸው ኢትዮጵያ የኩታ ገጠም እርሻን በማስፋፋት የገጠር ትራንስፎርሜሽንን ለማረጋገጥ እየሰራች እንደምትገኝ ገልጸዋል። ገበያ ተኮር የግብርና ምርቶችን በብዛትና በጥራት በማምረት አርሶ አደሩ ተጠቃሚ የሚሆንባቸው አሰራሮች እየተተገበሩ እንደሚገኙም ነው ያነሱት። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክክሩ ውጤታማ እንዲሆን ቀሪ ስራዎችን ለማከናወን የሚረዱ ሀሳቦች ላይ እየመከረ ነው። ኮሚሽኑ ከኢትዮጵያ ሃይማኖት ተቋማትና ሲቪክ ማህበረሰብ ድርጅቶች ጋር ነው ሀገራዊ ምክክሩን ውጤታማ ለማድረግ በሚያስችሉ ጉዳዮች ላይ እየመከረ የሚገኘው። በመድረኩ የመክፈቻ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ኮሚሽኑ አጀንዳውን ቀርጾ ለህዝቡ ይፋ ለማድረግና ለሀገራዊ ጉባኤው ጥሪ ለማድረግ ከጫፍ መድረሱን ገልጸዋል። ይሁንና የትግራይ ክልል የአጀንዳ ማሰባሰቢያ መድረክ አለመከናወን፣ ከተሳትፎ የተቃረቡ የፖለቲካ ፓርቲዎች መኖራቸውና በትጥቅ ትግል ላይ ያሉ ወገኖች ወደ ምክክር ሂደት አለመምጣት ተግዳሮቶች መሆናቸውን አንስተዋል። የኮሚሽኑ ሂደቱን አሳታፊና አካታች በማድረግ ሂደት የሃይማኖት ተቋማትና ና የሲቪክ ማህበረሰብ ድርጅቶች የላቀ ሚና መጫወታ መሆናቸውን ተናግረዋል። ቀሪ ስራዎች እንዲከናወኑም ተቋማቱ የመፍትሄ ሀሳቦችን ለማቅረብ ሚናቸውን እንዲወጡም ጥሪ አቅርበዋል። ዘገባው የባልደረባችን ሰላም ይልማ ነው። በባለሀብቶች ይነሱ ለነበሩ ጥያቄዎች ተግባራዊ ምላሽ መሰጠቱ የኢንቨስትመንት ፍሰቱ እንዲጨምር ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። በሂደት ከተመለሱ ጥያቄዎች መካከል 14 ኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞኖች መቀየር መቻሉ አንዱ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ገልጸዋል። በሌላ በኩል ታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅ ከኤሌክትሪክ ኃይል አቅርቦት ጋር በተያያዘ ይነሱ ለነበሩ ጥያቄዎች ተግባራዊ ምላሽ መስጠቱን ተናግረዋል። ከውጭ ከነዛሬ ጋር ተያይዘው ይነሱ ለነበሩ ጥያቄዎችን በኢኮኖሚ ማሻሻያው መሰረት ለውጦች መገኘታቸውን የገለጹት የኢትዮጵያ አየር መንገድ መዳረሻዎችን ማስፋቱ ድርጅቶች በቀላሉ ምርታቸውን ወደ ተለያዩ ሀገራት መላክ እንዲችሉ በማድረግ የኢንቨስትመንት ፍሰቱ ላይ የጎላ ሚና አበርክቷልም ብለዋል። በኮሚሽኑ የሚሰጠው የአንድ ማዕከል አገልግሎትም ፈጣን፣ ግልጽና ተደራሽ የሆነ አገልግሎት መስጠት እንዲቻል ማስቻሉን አመልክተዋል። በዘርፉ በተደረጉ ዘርፈ ብዙ የማሻሻያ ስራዎች እንደ አውሮፓውያን አቆጣጠር በ2024/2025 ከአራት ቢሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት ማስመዝገብ መቻሉን ለይዜ አረጋግጠዋል። ኢንቨስትመንትን በይበልጥ እንዲስፋፋና እንዲነቃቃ ኮሚሽኑ የተለያዩ ስራዎችን እያከናወነ እንደሚገኝም ነው የገለጹት። ተመልካቾቻችን ከውጭ ምንጭ ወዳ ያገኘናቸው አጫጭር መረጃዎች አለፍን። ሩዋንዳና ኮንጎ የሰላም ስምምነት ሊፈራረሙ መሆኑ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩዋንዳና የኮንጎ ፕሬዚዳንቶችን በ በዋሽንግተን ጠርተው የሰላም ስምምነት ሊያፈራርሙ መሆኑ ታውቋል። የዋይት ሀውስ የፕሬስ ሰክረተሪያት ክፍል ኃላፊ ክላይነል ሌቪት ትራምፕ የሁለቱ ሀገራት መሪዎች ፊት ለፊት ተገናኝተው ታሪካዊ የተባለ ባለ የሰላም ስምምነት ና የምጣኔ ሀብት ስምምነት እንዲፈራረሙ ያደርጓ ቸዋል ብለዋል። ሀገራቱ የሰላም ስምምነቱን የፊታችን ሐሙስ እንደሚ ፈራረሙ ም ነው የተነገረው። ይሁንና መሪዎቹ የሰላም ስምምነት ለመፈራረም በዋሽንግተን በተዘጋጁበት ወቅት በሁለቱ ወገኖች መካከል ግጭት ተባብሶ መቀጠሉ ተነግሯል። ዘገባው የኮሪያ ሄራልድ ነው። የኢራን ታጣቂ ኃይሎች ለሂዝቦላ ድጋፍ የሚሰጡ ከሆነ እስራኤል በቀጥታ ልትመታቸው መዘጋጀቷ ተነግሯል። የአሜሪካው ልዩ መልእክተኛ ቶባራክ ኢራቅ ኢራቅ በሊባኖስ ሄዝቦላና በእስራኤል መካከል በሚደረገው ጦርነት ለሄዝቦላ ምንም አይነት ድጋፍ የሚያደርግ ከሆነ ከእስራኤል የከፋ ጥቃት እንደሚጠብቀው አስታውቀዋል። የሳውዲ አረቢያው አልሃዳት የዜና ተቋም በአሰራጨው ዘገባ እስራኤል በሊባኖስ የያዘችው ዘመቻ ሄዝቦላ ትጥቁን እንዲፈታ ያደርገዋል ብለው ጠብቀዋል ተብሏል። በዚህ ወቅት እስራኤል ከሊባኖሱ ሄዝቦላ ኃይል የተጠናከረ ጥቃትና ስጋት እንዳለባት በተደጋጋሚ ትገልጻለች። ዘገባው የኢየሩሳሌም ፖስት ነው። ሩሲያ የተቆጣጠረቻቸው የዩክሬን ከተሞች። ሩሲያ ከዩክሬን ምድር ሁለት ከተሞችን ተቆጣጥሬያለሁ ብላለች። የሩሲያው ፕሬዝዳንት ቭላድሚር ፑቲን የሩሲያ ኃይሎች ሁለት የዩክሬን ከተሞችን መቆጣጠራቸውን አስታውቋል። ፑቲን የጦር ኃይላቸው በዩክሬን ሁለት ከተሞችን እንደ ተቆጣጠረ ያስታወቁ ሲሆን ከአሜሪካው ልዩ መልእክተኛ ስቲቭ ዊትጎፍ ጋር በሞስኮ ተገናኝተው ነው ይህንን መረጃ ያጋሩት። ዩክሬን ጦር ኃይሏ ባወጣው መረጃ ደግሞ የፑቲን ማብራሪያ ከእውነት የራቀ ነው ላታ ጥሎታል። ዘገባው የኢቢሲ ኒውስ ነው። ተመልካቾቻችን በዝርዝር ወደ ምንመለከታቸው የሀገር ውስጥ ጉዳዮች አለፍን። የመምህራን አቅምን ለማጠናከር የተሰጡ ስልጠናዎች በትምህርት ስርዓቱ ለውጥ ለማምጣት አቅም መፍጠራቸው ተገልጿል። የትምህርት ተደራሽነትን ለማስፋት ብሎም በስነ ምግባር የታነጸ ትውልድን ለማፍራት ታልሞ እየተተገበረ የሚገኘው የትምህርት ሪፎርም ትኩረት አድርጎ ከሚሰራባቸው ጉዳዮች ብቃቱ የተረጋገጠ መምህራንን ማፍራት አንዱ ሆኖ ይቀርባል። ሰላም ይልማ በዚህ ጉዳይ ላይ ያዘጋጃቸዋለች አላ ተከታትለን እንመለስ። ኢትዮጵያ እየተገበረች ባለችው የትምህርት ሪፎርም ጥራት ያለው የትምህርት አሰጣጥና በስነ ምግባር የታነጸ ትውልድ ማፍራት ትኩረት ተሰጥቶባቸው የተሰራ መሆኑን ትምህርት ሚኒስቴር ይገልጻል። የትምህርት ተደራሽነት ከጥራት ጋር አለመጣጣም፣ የትምህርት ቤቶች መሰረተ ልማት አለመሟላት ብሎም የመምህራን የአቅም ክፍተት በትምህርት ስርዓቱ ከሚነሱ ችግሮች የሚጠቀሱ ናቸው። የትምህርት ጥራትን ለማስጠበቅና ፍትሃዊ የትምህርት ተደራሽነትን ለማረጋገጥ ከሚከናወኑ ስራዎች መካከል ለሙያው ፍላጎት ያላቸው መምህራንን ማፍራት ላይ ትኩረት ተሰጥቶ የተሰራ መሆኑም ይገለጻል ይገልጻል። ለዚህም የተሻለ ብቃት ያላቸው ተማሪዎች ወደ መምህርነት እንዲገቡ የተደረገ ሲሆን፣ የመምህራንና የትምህርት ቤት አስተዳደሮችን አቅም በማጎልበት ስራ ደግሞ ባለፉት ሁለት ዓመታት ከ130 ሺህ በላይ መምህራን ስልጠና እንደተሰጣቸው ተመላክቷል። የተሻለ ብቃት ያላቸው ተማሪዎች ወደ መምህርነት እንዲገቡ ለማድረግ የሚሰሩ ስራዎች አሉ። በመንግስት ደረጃን በቅረብ የተወሰደው ደሞዝ ማሻሻል ህይወታቸው የተሻለ እንዲሆን በክልሎች ደረጃ ለመምህራን ቤቶች እንዲኖረ የማድረግ ኢንሴንቲቭ ሲስተሙን ይሄት መምህራን ትምህርት ቤት ገብተው በፍላጎታቸው ተደስተው በፍቅር የሚሰሩት ስራ ነው መምህርነት። ዝም ብሎ ስራ አጣሁና ልግባ የምትይበት አይደለም እና እሱን ለማድረግ የሚሰራው ስራ አለ። ሁለተኛው ግን ኦረዲ አሁን ትምህርት እያስተማሩ ያሉትን መምህራን ለማሻሻል የሚደረግ ጥረት ነው። ባለፈው ሁለት ዓመት ወደ 130 ሺህ የሚሆኑ መምህራን አሰልጥነናል። ፔዳጎጂ አንደኛ ነው፣ የትምህርት አሰጣጥን እንትን፣ ሁለተኛ በትምህርታቸው ዘርፍ፣ ሶስተኛ ዲጂታል እውቀት እንዲኖራቸው በዲጂታል እንትን ልጆቹን ለማስተማር የሚችሉበት እውቀት እየሰጠ ነው። የመምህራን የስነ ምግባር ጉድለት ለትምህርት ስርዓቱ ፈተና ከሆኑ ጉዳዮች አንዱ መሆኑ ተጠቁሟል። ክፍል ውስጥ ማይገቡ መምህራን አሉ። ዩኒቨርሲቲዎች ውስጥ በጣም በሚገርም ደረጃ ዘንድሮ ያየነው ዩኒቨርሲቲ የሚገቡት ተማሪዎች በትምህርታቸው የተሻሉ እየሆኑ ስለሄዱ መጠየቅ ጀምረዋል። ክፍል ለምሳሌ የሚጀመር ቀን ክፍል ሄደው ይጠብቃሉ። አስተማሪ አይመጣም። አንዳንድ ቦታ ሊያስተምር ደሞዝ ተከፍሎት የተቀመጠ መምህር የመጀመሪያ ቀን ክፍል ውስጥ ገብቶ ማስተማር መጀመራል። መምህራንን በስነ ምግባር የታነጹ በማድረግ ምስጉን ስብዕና እንዲኖራቸው ከፍተኛ የትምህርት ተቋማት የላቀ ሚና እንዳላቸው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያነሳል። ተቋሙም የመምህራንን ትምህርት ደረጃ ማሻሻልን ብሎም ዓለም አቀፍ ተሞክሮን ማጣመር ላይ ትኩረት አድርጎ እንደሚሰራ ነው የገለጸው። ከዛሬ አራት አምስት ዓመት በፊት ሆሊስቲክ ዲቨሎፕመንት ይሄ ሁለንተናዊ ስብዕና የሚለውን ነገር እኛ እንደ ኦፊስ ከፍተን ይሄንበት ያለንበት ሁኔታ ነው ያለው። ተማሪ መጥቶ አንድ ሳምንት ሁለት ሳምንት ያለምንም ትምህርት ግቢ ውስጥ የሚያሳልፍበት ሁኔታ አይደለም፣ አንድ ቀን የሚያሳልፍበት ሁኔታ የለም። ስለዚህ ይሄ መለመድ አለበት። ከጣቢያችን ኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ የክልል ትምህርት ቢሮ ኃላፊዎች የመምህራንን አቅም ለማጠናከር የተሰጡ ስልጠናዎች በትምህርት ስርዓቱ ላይ ለውጥ ለማምጣት ማገዙ ነው የገለጹት። ርስ አመራሮቻችን የትምህርት ቤቶቻችን መማር ማስተማር ላይ አልነበረም የሚያተኩሩት። ከሪፎርም ወዲ ያመጣናቸው የትምህርት ቤት አመራሮች መማር ማስተማር ላይ በማተኮራቸው በየትምህርት ቤቱ የተማሪዎች ብቃት ከማሳደግ፣ የተማሪዎች ስነ ምግባር ከማሻሻል፣ የትምህርት ቤቶች ደረጃ ከማሻሻል አንጻር ሰፋፊ ለውጦች እየተመዘገቡ ነው የሚገኙት። የአቅም ግንባታ ስልጠና ስንሰጣቸው የተሻለ ተነሳሽነት ይኖራቸዋል። የተሻለ ተነሳሽነት አላቸው፣ ሰዓታቸውን ያከብራሉ፣ ፕላን ያረጋሉ፣ ስራቸውን ፕላን ያረጋሉ ጊዜያቸውን በአግባቡ ይጠቀማሉ። በቀጥታ መስመር ሪፖርተራችን ወደምታደርሰን መረጃ አልፈናል። በምስራቅ አፍሪካ ግዙፍ የካፒታል ገበያ መፍጠር የሚያስችል ጉዞ ላይ መሆኑን የኢትዮጵያ የካፒታል ገበያ ባለስልጣን አስታውቋል። ከመሰረት እስከ ከፍታ ለወደፊት አካታች የፋይናንስ ስርዓት ሰዎችና ገበያ ማብቃት በሚል መሪ ሀሳብ ሁለተኛው ዓለም አቀፍ የካፒታል ገበያ ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤውን እየተከታተለች የምትገኘው ባልደረባችን የአብስራ ሚሊዮን በቀጥታ መስመራችን ላይ ትገኛለች። እንደምን ለሻለ አብስራ፣ መቀጠል ትችያለሽ። አመሰግናለሁ ሰላማዊት። እንደምንላችኋል ተመልካቾች። ቀደም ሲል አንቺም እንዳልሽው ሁለተኛው የካፒታል ገበያ ጉባኤ በአዲስ አለም አቀፍ ኮንቬንሽን እየተካሄደ ይገኛል። ይህ የጉባኤው እንግዲህ መሪ ሀሳብ ከመሰረት እስከ ከፍታ ለወደፊት አካታች የፋይናንስ ስርዓት ሰዎችና ገበያ ማብቃት በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በመድረኩ እንግዲህ የብሔራዊ ባንክ ገዢ እዮብ ተካልኝ፣ እንዲሁም የኢትዮጵያ ካፒታል ገበያ ባለስልጣን ሀና ተካልኝና እንዲሁም የፋይናንስ ሚኒስትር የሆኑት ወይም ደግሞ የገንዘብ ሚኒስትር አህመድ ሺዴ በመድረኩ ተገኝቷል። የኢትዮጵያ የካፒታል ገበያ እንግዲህ እንደምናውቀው በጣም በቅርብ ጊዜ የተቋቋመና በርካታ አመርቂ ስራዎችን እያከናወነ የሚገኝ ተቋም ነው። በመድረኩም እንግዲህ የመክፈቻ ንግግር ያደረጉት የካፒታል ገበያ ባለስልጣን ዋና ዳይሬክተር የሆኑት ሀና ተካልኝ እንደተናገሩት የካፒታል ገበያ የተመሰረተው በአዋጅ ቁጥር 1248 ህዝባር 2013 ከተመሰረተ በኋላ ጠንካራና አካታች እንዲሁም ደግሞ ሁሉን አቀፍ የሆነ የካፒታል ስርዓትን በመገንባት ረገድ በጣም በርካታ መርቂ ስራዎችን እያከናወነ ይገኛል። የካፒታል ገበያ ለስርአቱን ለመመስረትና አካታች የሆነ የፋይናንስ የካፒታል ስርዓትን ለመገንባት በጣም በርካታ ሀገራት ረዥም አመታትን የሚወስድባቸው ሲሆን ኢትዮጵያ ውስጥ በተሰራ ከተመሰረተ በኋላ በተሰሩ አመርቂ ስራዎች ግን በርካታ ስኬታማ ነገሮችን በርካታ ስኬታማ ውጤታዎችን ውጤቶችን ማስመዝገብ ተችሏል ማለት ነው ባለፉት አመታት ከተከናወኑ ስራዎች መካከል አንደኛው የካፒታል ህግ የሆ ወይም ደግሞ ስርአት መሰረቱን መጣለው ሁለተኛው ደግሞ ለፋይናንስ ወይ ደግሞ በዚህ ዘርፍ ላይ ለመሰማራት የሚፈልጉ ተቋማትና የኢንቨስትመንት ባንኮችን ጨምሮ ለላይሰንስ የመስጠትና ግንዛቤ ደግሞ በፋይናንስ ረገድ ግንዛቤ የመስጠት ስራ በስፋት መሰራቱን በመድረኩ ላይ አንስተዋል። የብሔራዊ ባንክ ገዢ ኢዮብ ተካልኝ በበኩላቸው የካፒታል ስርዓት ለእያንዳንዱ ዘርፍ ኢኮኖሚያዊ እድገት ያለው ሚና እጅግ ወሳኝ መሆኑን ተናግረዋል። እንዲሁም ደግሞ በማክሮ ኢኮኖሚ ማሻሻያዎች እድገት ከተመዘገበባቸው ዘርፎች አንደኛው የካፒታል ኢኮኖሚ ገበያው መሆኑንም ተናግረዋል። የካፒታል ገበያ ምስረታ በአንድ ጀንበር የመጣ ወይም ደግሞ በአንድ ጊዜ በርካታ ስኬቶችን ማስመዝገብ የቻለ ወይም ደግሞ አሁን ያለው ቁመናው ላይ የደረሰ ሳይሆን በጣም በርካታ ተቋማት በቅንጅታዊ አሰራር ያመጡት ስኬት መሆኑን ተናግረዋል። ሁለተኛው ደግሞ በዓለም አቀፍ በሁለተኛው የዚህ የካፒታል ጉባኤ በአዲስ ዓለም አቀፍ ኮንቬንሽን እየተካሄደ የሚገኙ እንግዲህ ባለፉት ዓመታት የተሰሩ ስራዎች ምንድን ናቸው የሚሉ ሪፖርቶች የሚቀርቡበት ምክንያቱም ቀደም ሲል እንዳለው የካፒታል ገበያ በቅርብ ጊዜ ከተቋቋሙና በርካቶችም የካፒታል ገበያ ምንድን ነው የሚለው ግንዛቤ ገና እየተሰጣቸው እንዲሁም ደግሞ የሕግ ማርቀቅ ስራዎችም ገና እየተሰሩና እሱን ደግሞ ተግባራዊ ለማድረግ እንቅስቃሴዎች እየተደረጉበት ያሉ በመሆኑ በዚህ ሰገድ የተመዘገቡ ስኬቶች እንዴት ያሉ ናቸው የሚለው የሚዳሰስበት እንዲሁም ደግሞ አለም አቀፍና አህጉር በካፒታል ገበያ ስርዓት ላይ የተሰማሩ ሰዎች ጋር በቅንጅት የሚሰራበትና የልምድ ልውውጥ የሚደረግበት መድረክ እንደሆነ በመድረኩ ተነስቷል። እንዲሁም ባለፉት አመታት በዚሁ በካፒታል ገበያ እድገት እንዳልነው በዘርፉ መዘርፉ በጣም አመርቂ ውጤት የተገኘበትና እና ትልቅ ስኬትን ማስመዝገብ እየተቻለ ያለበት ሁኔታ ስላለ ይህኛውን እንዲመጣ ውጤቱ እንዲመዘገብ ያደረጉ አካላትን የምስጋናና እውቅና የሚሰጥበትም መድረክ እንደሆነ ተመላክቷል ማለት ነው። በመድረኩ በጣም ሰፊ የሆኑ የፓናል ውይይቶችና ሌሎችም ንግግሮችም ነበሩ። በምሽቱ የኤንቢሲ ማታችን ወደ እናንተ የምናደርስ ነው የሚሆነው። ሰላማዊት ለእሳቱ የነበሩ መረጃዎች እነዚህ ይመስላሉ። የአብስራ፣ ስላደረሽን መረጃ እጅግ እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾቻችን፣ ከመሸጋገሪያ በኋላ ተመልሰን መጣለን። በትንታኔ ወደምንመለከተው የዓለም አቀፍ መረጃ አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ዋይት ሀውስ መጋበዛቸው ተነግሯል። ሁለቱ መሪዎች በትላንትናው ዕለት በኢራንና በጋዛ ሰርጥ ያማስ ትጥቅ መፍታትን ጉዳይ በተመለከተ በስልክ መነጋገራቸው ተሰምተዋል። የዓለም አቀፍ ትንታኔ ዘገባችን መርጦ ያተኮረበት ጉዳይ ነው፤ እንደሚከተለው ይቀርባል። የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነበርሳቸው በርሳቸው አጠራርም ቢቢን ወደ ኋይት ሐውስ ዳግም መጋበዛቸው ተሰምቷል። የሁለቱ ሀገራት መሪዎች ትራምፕና ኔታንያሁ በኢራንም ጉዳይ በጥልቅ መምከራቸው ተገልጧል። በኢራንና በኢዝራኤል መካከል ሲፈራ የነበረው ጦርነት በነዚያ የሰኔ ወር አስራ ሁለቱ ቀናት ጦርነቱ ተጠናቋል ቢባልም በኢራን ልብ ግን ፍርሃቱ ማየሉ እየተነገረ ነው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመ ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በ ያልቀለ የፈሩት ይደርሳል፣ የጠሉት ይወርሳል፣ አሊያም አህያውን ፈርቶ ዳውላውን ይሏል አበው። በኢዝራኤልና በሐማስ መካከል ጦርነቱን ወልዶ አሰቃቂና ዘግናኝ እልቂት ደመፋሰስን ያስከተለው ጦርነት ጉዳዩ በጥባጭ ካለማንጥሩ ይጠጣልን፣ አሊያም ውሃን ምን ያስጮኋል ቢሉ ድንጋይ ይሉትን መሆኑን መነዛዝረ የሚያሳዩት ስፍር ቁጥር የላቸውም። ይህ ጋዛ ሰርጥ ጦርነት የአሜሪካው ፕሬዚደንት ዶናልድ ትራምፕ ባቀረቡት የባለ 20 ነጥብ የሰላም እቅድ ተግባራዊነቱ በተኩስ አቁም ስምምነት መጠናቀቁ ቢነገርም፣ ዛሬም ግን በዚያ የጋዛ ሰርጥ ምድር ደመ ማፍሰሱና ህይወት መቀጠፉ አልቀረም ነው የሚባለው። ግን ደግሞ በጋዛ ሰርጥ ከተደረሰው የሰላም ስምምነት እየተጨበጠ ውጤት መኖሩን ማስተዋል የሚያስፈልጋል። ያውም በሐማስ የታገቱት የእስራኤል ልጆች ህያውያኑም ማስከሬኖቹም ተለቀዋል። በፍልስጤምም በኩል ቢሆን በዝራኤል ወህኒ ቤቶች የነበሩት ፍልስጤማን እስረኞች በተመሳሳይ ሙታኑም ህያውያኑም ተመልሰዋል። አዚህ ላይ ግን አንድ የዚህ ዘመን ስልጡን ሰው ክፉ የልብ ደዌ መመልከትና ማስተዋል ያስፈልጋል። ያውም ሰውን ከገደሉ አሊያም ሰው ከሞተ በኋላ በታጋችነት መያዝ ከምን አይነት አመለካከት የሚመነጭ እንደሆነ መለየት ይቸግራል። የሞተን በድን አካል ተሸክሞ ሌላ ሞት ፍለጋ ጦርነት! እውነትም ስልጣኔ፣ ስልጡን ሰውና ስልጡን ዘመን! የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ሲመክሩ በጋዛ ሰርጥ ሀማስ ትጥቁን በሚፈታበት መሰረተ ጉዳይ፣ ቀድሞ ነገር የሐማስ ኃይል ጨርሶ በሚወገድበትና ትጥቁን በሚፈታበት መንገድ ዙሪያ በጥልቅ መምከራቸው ነው የተሰማው። ሁለቱ የወዳጅ ሀገራት ወዳጅ መሪዎች የአሜሪካው ፕሬዚደንት ዶናልድ ትራምፕ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ የጋዛት ሰርጥን ምድር ከታጣቂ ኃይሎች ነጻ ቀጠና ለማድረግ ነው የተግባቡት። ትራምፕና ኔታንያሁ በስልክ ያንን መክረውና ዘክረው ብቻ አላበቁም። ትራምፕ ቢቢን ወደ ኋይት ሐውስ ጋብዘዋቸዋል ነው የተባለው። በዚያ መሰረትም ኔታንያሁ በቅርቡ ወደ ኋይት ሐውስ ይሄዳሉ። የዚያ የመጪው የኔታንያሁ የአሜሪካ ጉብኝት ደግሞ ትራምፕ ባለፈው ጥር ወር ዳግም በአሜሪካ ፕሬዚደንት ሆነው ተመርጠው ወደ ኋይት ሐውስ ከተመለሱ በኋላ ለአምስተኛ ጊዜ መሆኑ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚያ የስልክ ውይይታቸውም ትናንትና ሰኞ በመካከለኛው ምስራቅ ቀጠና ሚድር ፈርጀ ብዙ ጉዳዮችና በኢራን ጉዳይም ጉዳይ መምከራቸውን የበርካታ መገናኛ ብዙሀን ዘገባዎች ያስረዳሉ። የእስራኤል መከላከያ ባለስልጣናት በበኩላቸው በኢራንና በእስራኤል መካከል የዳግም ጦርነት ጉዳይ የማይቀር መሆኑን እየገለጡ ነው። ከእስራኤል የመገናኛ ብዙሀን የወጣው መረጃ እንደሚያሳየውም ሀገሪቱ በኢራን ላይ ለሚደረገው የቀጣው ጦርነት አዲስ አይነት የጦር መሳሪያዎች ማዘጋጀቷን ነው። በእስራኤል የመከላከያ ሚኒስቴር ተጠሪው አሚር ባራምና ቸው ያንን የገለጡት ኢዝራኤል በአዲስ ዘመንና ቴክኖሎጂ የተጠበበችባቸው የጦር መሳሪያዎች በተያዘው የታሳሶር መጨረሻ ላይ ከጥቅም ላይ ይውላሉ ተብሎ ይጠበቃል። ምን ያሉት ሰውየው ኢዝራኤል በኢራን ላይ ያቀረችው የአየር ጥቃቷ ባለፈው የአስራ ሁለቱ ቀናት ጦርነት ተጠናቋል የሚል እምነትና አመለካከት ቢኖርም ዛሬም ግን በኢራን ቤት ከባድ የተባለ ፍርሃትና ስጋት መኖሩ ነው የሚነገረው። በዚህ ወቅት ኢራን በገዛ ዜጎቿ ተቃውሞ በተደጋጋሚ መናጧም ይታወቃል። ለኢራናውያኑ የተቃውሞ ሂደት ዋና መንስኤው ደግሞ ሌላ ምንም ሳይሆን የሀገሪቱ ባለስልጣናት የአያቶላዎቹ አገዛዝ በከፋ የሙስና ቅሌት መዘፈቃቸው መሆኑን ብዙዎች ገልጠው ያሳያሉ። በዚህ ወቅት የኢራን ቤት በስጋትም በተቃውሞ መበጥበጡ ሲገለጥ የደፈነ መካከለኛው ምስራቅ ቀጠና ሀገራት ሊባኖስና ሶሪያን መሰሎቹም የኢዝራኤልን ጠጣራና ደዳራ ክንድ መቅመሳቸው አልቀረም። ኢዝራኤል በሊባኖስና በጋዛ ሰርጥ ይህ ህዝቦላን ኃይሎችና የሐማስን ኃይሎች ትጥቃቸውን ሳታስፈታ ረፍት እንደማይኖራት እየገለጠች ነው። ሐማስና ህዝቦላን በበኩላቸው ትጥቅ ቀበቶ ወይም መቀነት አይደለምና እንዲህ ዛ የምንላቀቀው ወይም ፈተን የምንጥለው ጉዳይ አይደለም ሲሉ በጦርነቱ አቋማቸው ለመቀጠል መዘጋጀታቸውን በመሐላና በተደጋጋሚ ይገልጣሉ። ኢዝራኤል በሶሪያም ቢሆን ከዚያ ምድር አድፍጠዋል የምትላቸውን ታጣቂ ኃይሎች ቅስማቸውን ሰብራ ሳትታንጋልላቸውና ሳትገላግላቸው እንደማታርፍ ትገልጣለች። ወዲህም ኢዝራኤል በኢራቅ ያደፈጡና በኢራን እንደሚደገፉ የሚነገርላቸውን የሺያ ታጣቂዎች የጎሪጥ እየተመለከተቻቸው መሆኑ ሲገለጥ ኢራቅ እነዚያን የሺያ ኃይሎች አደብ የማታስገዛ ከቶም ከምድሯ የማታሱ ሊያስወግድ ከሆነ የኢዝራኤል የእሳት ወላፈን ሳይሆን በቀጥታ የእሳቱ ዶፍ ይደፋባታል፣ ሊወርድባታል ስትል አሜሪካ በጽኑ እያስጠነቀቀች ነው። አሜሪካ ኢዝራኤል ከዚህ በኋላ በሶሪያ የያዘችውን ጥቃትና አቋሟን ትቀይርና ታጤናው ዘንድ ምን ያሳሰባችው የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ማብራሪያ የአዲሱ አስተዳደር አጥጋቢ የሆነ የሰላምና መረጋጋት ስራን ሰርቷል ያሉት ትራምፕ አሉ። በዚያ የሶሪያ አዲሱ አስተዳደር ስራም ኢዝራኤል ከሶሪያ ጋር ውይይት ልታደርግ ይገባታል ያሉት ትራምፕ ፕሬዚዳንት አህመድ አልሻራን አወድሰዋቸዋል፣ አመስግነዋቸዋል ያለፋት አረፍ ስለ ሰላም የሚታትር ብርቱ ሰው ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን የተናገሩት ደግሞ ኢዝራኤል በአየርም በምድርም በሶሪያ ዘልቃ ብርቱ ጥቃት እየፈጸመች ባለችበት ወቅት ነው። ሶሪያ ከባለፈው የአውሮፓን 2024 ታህሳስ ወር አንስቶ እስከተያዘው የ2025 ታህሳስ ወር ድረስ እንኳ ከአንድ ሺህ በላይ የኢዝራኤል የአየር ጥቃት ተፈጽሞባታል። ኢዝራኤል በጎላን ኮረብታማ ስፍራዎች ይዞታዋን እያስፋፋችና እንደ አውሮፓኑ አቆጣጠር በ9 174 የተደረሰውን ስምምነትን መጣሷ ይነገራል። ትንታኔ ዘገባውን ስናዘጋጅ በዋቢነት አርሚ ሪኮግኒሽን፣ ሲኤንኤንን፣ ፎክስ ኒውስን፣ ሞርኒንግ ስታርን፣ ኢቭኒንግ ስታንዳርድን፣ ቻሪቲ ሆልድን፣ ኢንዲያ ቱዴይን፣ ሚድል ኢስት ሞኒተርን፣ ቻስቻ ኒውስን፣ ዘኦብዘርቨርና ኢራን ኢንተርናሽናልን ተጠቅመናል።